የብልጽግና ፓርቲ ከመንግስት መዋቅሩ ጋር ተቀናጅተው በሰራቸው ተግባር በ2017 በጀት ዓመት ህብረተሰቡን ተጠቃሚ ያደረጉ የልማት ሥራዎች ማከናወን መቻላቸውን ነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪው አቶ ፍቅሬ አማን ተናገሩትም። በተለይም በክልሉ ከመራራቅ ይልቅ በሚያቀራርቡ ከመለያየት ይልቅ በሚያስተሳስቡ ጉዳዮች ላይ ትኩረት ተሰጥቶ በመሰራቱ ለውጥ መጥቷልም ብለዋለም። በክልሉ ከሰላም አንጻር አልፎ አልፎ የታየ የነበረው የጸጥታ ችግሮች በዝላቂነት ለመፍታት በተሠራ ጠንካራ ሥራ በበጀት ዓመቱ ውጤት ተመዝግበዋልም ብለዋል።

አካባቢዎችን ሰላም አድርጎ እንደገና ደግሞ ወደ ልማት ከማስገባት አንጻር የተሰሩ ስራዎች እጅግ ውጤት የመጣበት ይሄን ጉዳይ እኛ ብቻ ሳንሆን ህዝቡም የሚመሰክርበት፣ እኛ ብቻ ሳይሆን ታች ያሉ አባሎቻችን የሚመሰክሩበት ሂደት ነው የተፈጠረው። ከገጠር ልማት ስራዎችም አንጻር በበጀት አመቱ ውጤት የተገኘባቸው ሲሆን አርሶና አርብቶ አደሩን ተጠቃሚ ያደረጉ ተግባራት ተከናውነዋልም ብለዋል። በሌማት ትሩፋት በበጋ መስኖ ስንዴ ከመደበኛ የግብርና ስራዎች ባለፈ ውጤት የተመዘገበባቸው ተግባራት እንደሆኑ ነው አቶ ፍቅሬ ተናገሩትም አንዱና ዋንኛው ጉዳይ በበልግና በምህር ናቸው የሰራናቸው የሸፈናቸው መሬቶች በመሬት ስፋቱም ይሁን በቴክኖሎጂ አጠቃቀሙም ይሁን ካለፉት ጊዜያቶች እጅግ በጣም በተሻለ ሁኔታ የተካሄደበት ርቀት ነው ያለው። በዚህም ሂደት እየተሰበሰቡ ያሉ ምርቶች እጅግ በከፍተኛ ደረጃ በዚህ አመት ውጤት የተመዘገበበት ብለን ነው የምንወስደው። ከዛም ውጪ ቅድም እንዳነሳሁት ከሌማት ትሩፋት ጋር ተያይዞ ከበጋ ስንዴ ጋርም ተያይዞ የተጀማመሩ ጅምር ስራዎች እጅግ በጣም አመርቂ ውጤት እየመጣ ያለበት ወቅት ነው ብለን ነው እየወሰድን ያለ ነው። ከትምህርት አንጻርም ቢሆን ትምህርት ቤቶችን ተደራሽ ከማድረግ አንጻር፣ በተለይም ቅድመ መደበኛ ትምህርት ቤቶችን ከማዳረስ አንጻር ውጤት ተገኝቶበታለም ብለዋልም። ትምህርት ልማት ስራችን አንጻር ህዝቡን በማሳተፍ የሰራናቸው በርካታ ስራዎች አሉ። ከዛም አልፎ ሞዴል የቅድመ አንደኛ ትምህርት ቤቶች በሁሉም አካባቢዎች ላይ ለማስፋፋት የሰመሩ ስራዎች አሉ። ተጠናቀው ወደ አገልግሎት የገቡ አሉ። ቀጣይ ደግሞ ተጠናቀው ወደ አገልግሎት ሊገቡ የተዘጋጁ አሉ። ነገር ግን ከተማሪ ውጤታማነት አንጻር ቀጣይ ተጨማሪ ተግባር ይጠይቃልም ብለዋል አቶ ፍቅሬ አማን። ከጤና አንጻርም በበጀት አመቱ ከመንግስት መዋቅር ጋር ተቀናጅቶ በመሰራቱ በተለይም የጤና መድን ተግባራት ማጠናከር፣ የመድሃኒት እጥረቶችን ለመቅረፍ ተሰርቷልም ብለዋል። ውጤት ከተመዘገበባቸው ተቋማቶች አንዱ የጤና ዘርፉ ነው። በተለይም ከጤና መድን ስራችን ጋር ተያይዞ ተሰርቶ የማያውቀው በዚህ ደረጃ በጣም በአንድ ወር ጊዜ ውስጥ ከግማሽ ቢሊዮን ብር የሚበልጥ ሰብስበን የመድኃኒት አቅርቦት ስራውን በተገቢ ሁኔታ በተሳለጠ መንገድ እንዲሄደ የማድረግ ስራ እየሰራ ያለንበት ነው። የቤንች ሸኮ ዞን ምክትል አስተዳዳሪና የከተማ ልማት መምሪያ ኃላፊ አቶ መስፍን መንገሻ በበኩላቸው በዞኑ ፓርቲው ከመንግስት ጋር ተቀናጅቶ በሰራባቸው ተግባር ለውጥ ተመዝግቧልም ብለዋል። በአጠቃላይ በ2017 በጀት አመት የፓርቲ ተግባራትን ውጤታማ ለማድረግ አመራሩን አባሉንና መላውን የህብረተሰብ ክፍል በመሳተፍ ውጤታማ ስራዎች ተሰርቷል። በውይይቱ ላይ የተገኙት የየዞኖች የመንግስት ዋና ተጠሪ እንደተናገሩትን በበጀት አመቱ ህዝባቸውን ተጠቃሚ ያሉትን ተግባራት ከመንግስት ጋር ተቀናጅተው መስራታቸው ውጤት እንደተመዘገበ ተናግረዋል። በገጠር ልማት ስራዎቻቸው ከሰብል ልማት ባለፈ በቅመማ ቅመም ምርቶች ላይ ውጤት ተመዝግቧለን ብለዋል። ቅመማ ቅመም በጣም የኢትዮጵያ አቅም የሚሆን ፖቴንሻል እያለን ብዙ ጊዜ አቴንሽን ሳይሰጥ ቆይተዋል። ሰው እሱ ላይ የመንግስትም ልዩ ልዩ ፕሮጀክቶችም ደግፈው በርካታ አርሶ አደር ቅመማ ቅመሙ ላይ እርድ፣ ቁንዶ በርበሬ፣ ዝንጅብል እነዚህ በዋናነት ያ ብዙዎች ቢመረቱም ከፍተኛ ዋጋ ያላቸው ቅመሞች በእኛ አካባቢ በጣም በከፍተኛ ሁኔታ እየተመረቱ ነው። በግብርና ስራ ሁሉም አደረጃጀቶቻችን በተደራጀ በተቀናጀ ሁኔታ በሁሉም አጀንዳዎች ተሳታፊ ሆነዋለሁ። ከትምህርት አንጻርም ቢሆን የትምህርት ተሳትፎ እንዲያድግ በየዞኖቹ ከመሥራት ባለፈ የቅድመ መደበኛ ትምህርት ቤቶች እንዲስፋፉ ትኩረት ተሰጥቷልም ብለዋል።